ሰዎች እንደምን አላችሁ? እንደምን ምን ሰንብታችኋል? ወይ አላችሁ? ወይ ሁሉ ሰላም? ከኔ ግን አልሀምድሊላሂ ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንኳን ሰላም መጣችሁ። አህለ ወሳህለም ብያለሁ። እንግዲህ በላይክ በሸር ግቡ ማለት ነው። ላይክ አድርጉ ማለት ነው። እና ደግሞ በረሴ ማለት ነው። ጓደኝነት ምንድን ነው ለእናንተ በሚለው ማለት ነው። እንግስኪ ሃይ ቦረናዬ አህለን እንኳን ሰላም መጣሽ። ወአለይኩም ሰላም ወራቱላሂ ወበረካቱ የወንዜ አህለን ወሰህለን እንኳን ሰላም መጣሽ። መስኪየ ሰላም ብራሌ ሰላምሽ ብዙ ትረፍ። ወሊልኝ እንኳን ሰላም መጣችሁ። በላይ ተላል ሃውላይ ዛሬ ግን ላይክ እዚች እንዲህ እየረኩ ነው የምመለከተው። በደንብ በላይ ካደርጉኝ እኔ እኮ ይሄን አገባብ አላቅበት ብዬ ማለት ነው። እሄ ለቀላሉ ማለት ገባ ገባ ገባ በሉ። አዎ ስድስት መቶ ሰው ታይ ነው። ፑሽ ፑሽ በል ለከ ከፍተ ነው ብላ ለማስቂየ። እሺ ማስቂየ፣ አመሰግናለሁ። እኔ ዋናው ከስልካችሁ ነው። ከታል አልፈልግም። ስልካችሁን ብቻ ከፍታችሁት ሄዱ ማለት ነው። ላይክ ብላለች ለችሁ እንጂ አመሰግናለሁ። ላይክ አድርጉ። እንደዛ ነው ማለት ነው። ስድስት ስድስት መቶ ደርሳችሁ ምን ነው ሶስት መቶ ደርሳችሁ። አዎ ጨምሩ። አሁንም አላወቅሽበት ነው እንዴ? አረ አሳዩኝ። እኔ እኮ አላቅበትም ማሪ። እኔ ይሄን ነገር መፈላሰፍ ምናምን አላቅበትም። ዋናው በር መግባቱን፣ ሀቢብቲ በር ካለው ነው ሙሽኪላ። በር አለ የለውም? በር ይዛችኋል አልያዛችሁም? እኔ ከበሩ እንጂ ከሌላ ችግር የለብኝም። አሁን ስለበሩ ብቻ ንገሩኝ። እ ወይ መዋረድ ወይ መዋረድ። ዋለይኩም ሰላም ወራሕመቱላሂ ውበረካቱ። አህለን ሶፊ ዚነት ያህለን ወሳን። እንኳን ሰላም መጣሽ። በላይክ አመሰግናለሁ። እኔ እንዲሁ እኔ እኮ በሬያለሁ መስሎኝ ነው በዚህ የገባሁት። ወገ ተውት፣ ለነገው አስተካክዬ እመጣለሁ። ሶፊ ወይ ሶፊ ወይ ኢማን እንላ ኩሊ ማለት ነው። ከሁለት አንደኛችሁ እኔ እኮ ግራ ገባኝ። እልክልሻለሁ ለነገው፣ አረ ለነገው። እኔ ቪዲዮ ለቃ ለቃ ለቃለሁኝ። እናቴ ለምለም የቅዱስ ሚካኤል ልጅ ቀኑብሽ፣ ወይዬ! አህለን ለምለም፣ እንኳን ሰላም መጣሽ። ምን ነው አፈጣችሁብኝ? መቼ መጥቼ ነው ቀለም ያለኝ? እኔ እንጃ መቼ እንዲመጠች። ዞሮ ግን ተቀብተሻል። አየሽ እኔ ቤት እኮ ገና ስትመጪ ላይ ስታረግበ አለ ጡር ነው የሚቀባሽ። ቤተሰብ ነኝ አይደለሁም? ሰብስክራይብ ነሽ አንቺ ግን ለምንድን ነው ቤተሰብ

እሺ ለምለም ያልቀርም መጣለሁ፣ አሁን ሰራኔ ክፍት ነው ብላለች። እሺ የወንዜ ወይ የወንዜ አህለን እንኳን ሰላም መጣሽ። ዛሬ በዝበተ በተ ድምጽ ብቅ ብያለሁ ማለት ነው። ልባባ ቦረና ሳብ ላይክ፣ አመሰግናለሁ። የወንዜ السلام <سؤال> ሰላም ورحمه በረካቱ وبركاته وعليكم

ወዳችሁንም ሰላም ብያለሁ ብለን የወንዜን ሳይ ቦረና ቦረና ምንድን ነው? ቦረናማ ሀገር ነው። ተይ እንጂ ቦረና። ኧረ ሌሽ ቪዲዮ ሳትሰሪ እኔ እንጃ ሙዲ አድ የለም። ፒን ደምሩኝ ደምሯት ልሉም ማለት ነው። የወንዜን ለምን ኮሜንት ያላስቀመጣችሁ ብዙዎች አላችሁና፣ አሁን አስቀምጡ አስቀምጡ። አሁን ሄዱና ብላችሁ አለ ኢማናት ያለቻችሁ። እኔ ሄድ የለሁም፣ እኔ በሶስቱም ኮምቻለሁኝ። አይ ኢማን ደር ሶሻል መስክሪ በዛ ብዬ ነው እንዴ? ቦረና ማበስቷል ነበር ያልበዛ፣ አሁን እየበዙ ነው። ምድረ ምቀኛ ሰፈር ሁላ ማለት ነው እየመጡ ነው። እኔ ስሜን አትቀናቀኑ ይብላችሁ፣ ማለት ነው። እንደ ቦረን አንድ አንድ ፌመስ ዩቱበር ጠፋ እንጂ ጨርሶ ጩጬ ዩቱበር ማሞልቶና ሞልተናል። አትሰሚኝም አ አረ ይወዩን ዚ አረ ተይ እያወራሽ ነው። አው እያወራሁ ነው እኔ አሁን አልሰማም እንዴ? ቆይ አሁን ሰማን ወይ? ማይክላን ጣና ለጨመረ እንዴ? በደምብ እንድትሰማችሁ

እናንተ የወንዚ የወንዚ አትበሉ፣ አልበለዚያ አብዲን ነው የምጠራው። ነግሬያቸዋለሁ። የወንዚ የወንዚ አትበሉብኝ እዚህ። እኔ ባልመዘግብ ለራሱ አውቃቸዋለሁ። ስንታየው ማሂ እ ማናዲም ሉሉ ትግስትዕግስት ነው ገና መጣች። አሞኛ ዲውን ገና ከዚህ መጣ ዛሬ የትም ሳልሄድ ተሽከረከረ ተሽከረከረ እንዲ ነው ኔቲ እየተሽከረከረ ነው። ውዶች የማለሽ ለዛ ነው ማለት ነው። አሁን መጥቻለሁ መሰለኝ ማለት ነው ባልሳሳት ገና ልሰባብረው ለራሱ ሁሉ

1ቀንዬ፣ አሁን ነው የምትመጪው? ማሄ፣ እኔ ቆይ ሰላማት፣ በአንዴ ታድለሽ። አስራ አራት ሰው እያየሽ ነው

እዛ ያደርጋሉ። ጓደኞቹ ቁጭ ብለው ተመልክተውታል አሉ ወይ ወይ፣ ዛሬ ጊዜ ወይ እኔማ አትሄዱባል ብትባሉ አሰሙ። የዛሬ ልጆች ምንድን ነው የተሰበረው? አረ ምንም አልተሰበረም። ተው እናንተ ደግሞ ክፉ አታናግሩኝ። ተው እኔ ምንም አልሰበርኩም። አረቃውን ጨረሹ። እኔ ምንም ዕቃ አልጨረስኩም። ወላህ አይችዋለሁ ያአላህ እንዴ፣ እንዴ፣ እኔ የምር ማለት ነው ሳይሆን እንዲህ ነው ያንቀጠቀጠኝ። እኔ ግን እውነት ነው የምላችሁ የዛሬ ጓደኞች ማለት ነው ምንድን ነው የምትሰሩት? እውነት እኔ ጓደኛ አልፈልግም። በቃ ስልጌ ነው ጓደኛ ብያለሁኝ። በዛ ላይ ደግሞ እናንተ ደላሎች ማለት ነው አፈር ብልት አድርጎን አፈር በልታችሁ እያመጣችሁ ማለት ነው ታጉሩ እያጎራችሁ ልጆቹን ማለት ነው ሱሶኛ ሀሺሻ ማርጋችሁ ወል ውልሽ እኔ እውነቴን ሀቤብቲ እውነት እውነቷን ተናግሬ መሸበት ነው ማድረው። ለምንድን ነው የሚያመጡት? ነገ ጧት የኔ ወንድም ቢሆን እሳ ብላችሁ ነው ማሰብ ያለባችሁ። የኔ ነገ ጧት እናንተ ወንድ ልጅ ትወልድ ያላችኋል የኔ ልጅ ቢሆን ብላችሁ ነው ማሰብ ያለባችሁ። እውነቴን ነው ሀቂቀተን። እኔ ባገኛችሁ ለራሱ አልፈታቸውም ትቀልድ ያላችሁ እንዲ፣ የሰው ልጅ ህይወት እኮ ነው፣ እዛ እያመጡ እያጎሩ ማለት ነው ስራው ቀርቶ ባል ደበደቡት ያለ ሲያሳዝን፣ የምር ሲያሳዝን። ደሞ ጓደኛ እኮ ጓደኛ የምትባሉት እዛ ተቀምጠው እጁን ኩላ ሲቆራረጥ ዝም ብለው ይመለከቱታል። እንደራሱ እንደራሱ እኮ እንትን ብሎታል፣ ሰውነቱን ቀዶታል። ምድረ አህመድ ያሁላ ማለት ነው። እንዲው ግን እነዚህ ደላሎች ግን አንድ የሚልን ሰውነት ወይን የበላቸው አለ፣ ሰውየው እኔ ግን በጣም ያሳዘነኝ ወላ አይ ሰው መሆን አሁንስ፣ የምር በጣም ነው የሚያስጠላው የወንዚ ብቻ ለኸይር ነው ዱ አርጉ። ስደት ደግሞ ኢትዮጵያ ያላችሁ እኔ ኢትዮጵያ ላለ ሰው የምነገረው ኢትዮጵያ ያላችሁ ሰዎች ስደት አትንጡ ስትባሉ ስሙ። እዚህም ስራ ጠፍቷል፣ ኑሮ ተወዷል፣ በያገሩ ኢትዮጵያ ሀያ አራት ሰዓት ድንጋይ እያሞቃችሁ ተቀምጣችሁ ኑሮ ውድ ነው አትበሉ ማለት ነው። ስሩ፣ ተንቀሳቀሱ። ለምን ወዛትር፣ ለምን ጫማ መጥረግ አትሰሩም? የሰው ልጅ ከዜሮ ከታች አንድ ብሎ ነው የሚነሳው። እንግዚ ዛህ አረብ ሀገር ስለመጡ ብቻ መቀየር አይቻልም። እውነቴን ነው የምላችሁ፣ ክፉ አታነጋግሩኝ። እኔ መቼም ማለት ነው እያዘ እህቴን ባሌ እንዳንተ ደግሞ ዱባይ እያላችሁ ማለት ነው ሳውዲ እኮ አሁን ነው የተጀመረው፣ ድሯል። የለም ባሎቻችሁን የምታመጡ ሴቶች ማለት ነው፣ እውነቴን ነው የምልሽ፣ አንቺ ባሰርተሽ በመጣሽን ለጢቃማ፣ አንቺ ተከራይተሽ በአስቀመሹ ቤት፣ አንቺ በገዛሽን ለመኪና፣ ያንቺን ጓደኛ ነው የተቆጨን። አንጀትሽን እርር የሚያደርግሽ ነግሬያችኋለሁ። እኔ አንጀትሽን ነው የሚያሰርሽ፣ አርፈሽ ተቀመጭ ያዳሜ ማለት ነው። አይየን ሰው መሆንስ አለው ሃላል ሚዲያ ማለት ነው። አሁን መተሽ ነው አለሁ መተይ ሃይርሽ አለሁ

ሀገሩም አላስቀመጠኝ። አረ አቤት ያስቀምጣል ለኛኝ እዚ ላለ ነው ነው እንዲ እንትን የሚሉት። አረ ታይ አንመጣም ነበር ባል አናመጣም ነበር ባል እ ለመጣ ነው ለመጣም ነበር ነው ያልሽው። አረ ታይንች ታይ ታይ ሜሪን የለሁበትን ተናግሬ ያለሁኝ አለሁ ብለልኝ መስኪያም ለሰራሹ መተሽ አምጡ ትያለሽ ነው የሚሉሽ አይሰሙም። ሀቢብቲ አትስሚ አት መስሚያሽ ጆሮሽን በቀኝ ሰምተሽ በግራፍሽ አትስሚ፣ ማንንም አትስሚ። ራስሽ ድቀይር እንጂ ሰው ልቀይር አይደለም። ስደት እየመጣሽ ነገ ጧት እናንተም ሰርታችሁ ስትሄዱ ምን አይችላችሁም ነው የምትባሉው። ኸይር ኢንሻአላህ ብራችሁን ያዙ። ለምለም እየንበራለች ፎዝዬ ሁለት በር አይቼ ኮሜንት አስቀምጫለሁ። ይሄ አዲስ ገዝቼው ነው እና ደምርኝ፣ እኔ መልካም ብላለሽ ማለት ነው። አብሹሩ ብላለችው እንጂ ላመጣ ነበረ ለምለም ሽኔ ወድ ነበር። የት ነው ያለሽው? ማሪ እኔ የለሁበትም። ነገ ሄ ነገ ማለት ነው ዩቲዩብ ላይ መተሽ ብቲ ማለት ነው እኛ ያያየን ቪዲዮ እንሰራብሻለን፣ እንሽቀልብሻለን፣ ዶላርን እንሰራብሻለን። እኔ ያገባኝም የማንም ዶላር መስሪያ መሸቀያ መሆን ከፈለሽ የማንም ቲክቶክ ቤታማቄ መሆን ከፈለሽ አንቺ ከዛ በኋላ እኛኝኝ እያልሽ ያዳሜ ማለት ነው ያለሽ እንዴዛ ኢትዮጵያ ተወረውሪና ማለት ነው። ከዛ በኋላ ሐላስ

እሺ፣ የወንዜ ማለት እኔማ ሆን ዘግቼ እመጣለሁ እንጂ ባልማ ይምጣ ያስፈልጋል። ኧረ እኔ ምን አገባኝ? እንጡነት ስትቃጠሉ አንጂታችሁን ስተሰርሩ ትኖራላችሁ። እኔ ምን አገባኝ ለቀን ነው ብላችሁ እውነት ይህን ለቀኑ ብላችሁ። ለምን እንኳን አንድ አይደለም ሶስት፣ አራት በላት ተምጡ። ምን ያገባኝ አንጀታችሁን እርረ ስታረጉ ትኖራላችሁ። እኔ ምን ያገባኝ። እናንተ ስትወጡ ሶሻል ሚዲያ ላይ እኔ ርዕስ አንጥቼ እየመጣሁኝ ማለት ነው። ደህና ወጤን ምናምን ዶላር ሲከፋፍለኝ ማለት ነው። እንደ ሊያሾ ቁርጤን፣ ጥብሴን በየአይነት ይሽያ እየመጣሁኝ እፈተፍትባቸዋለሁ። ምን ያገባኝ። ተው እንጂ ተው። ክፉ አታናክሩኝ። በመጣ በስምንት ቀኑ በሰማ በመጣ በስምንት ቀኑ የሌላ ሰው ባል ይሆናል። እንዴት ባል ያመጣሉ? የሀገርሽ ታይ እያልኳት ልታመጣ ነው ሳውዲ። ከወር በኋላ አላቅሽም እንዲህ የሚላት አልጠራጠረም። እውነትሽንማ ይዬ ማለት ነው እኔ ነገራችሁ አላታ። እዛው ይቀመጡ ታው እዛው ይስሩ፣ አገራቸው ላይ ይስሩ መስራት

የዱባይ ወንዶች አማ የያስሩ ሴት አይደል እንዴ ታው፣ እኔ ክፉ አታናግረኝ። ሆነ እኔ ክፉ አልናገረም። ዲናይት እንዴ ያታበላሹ ኮሜንት እየኮመታችሁ አላችሁ ወይ እስኪ ብሩ ፕሮፖርት ባሎች ባሎችም ሁሉም እኮ አይደሉም፣ ባሎች ምርጥ ባሎችም አሉ በጎችም አሉ። ይማንዬ ምን ነው ታይ እንጂ አሁን ሰዓቱ ወንድ እንጂ ባል የለም። እኔ ክፉ አታናጉሪ ብያቸዋለሁ። እኔ ኮሜንትዬ ከመጣችሁ ከመነ በግ ነው ያ ይበዛ ሐቢብቴ አሁን ላይ እኔ ነግራችኋለሁ። ለነገሩ ሩ ማለት ነው። አሁን ባሌሽን ዱባይ አንጠጠሽ እያደሚ ወይም ሳውዲ አንጠጠሽ ማለት ነው ሌላ ሴት ጋር ታሄዲ። እሳይ በሉ፣ እሳይ በሉ። ምክንያቱም ሙልቅቅ አርገው ወሰደችልሽ። ምክንያቱም እሱ በግ ነው። እንደሚሄድ የሚቀማው እሳይ ነው ማለት ያለባቸው። ምክንያቱም የእናንተ ችግራችሁ የችግራችሁን ሙልጭ አርገው እንደወሰዱላችሁ ቁጠሩት። እውነት የተመታሽ ባል እኮ ኧረ ወዲያ፣ ኧረ ወዲያ ትግስት ወዲያ ምዛ እንኔ ባል የማንዬታ እንዴኔ ባል አይባልም። ነገርኩሽ። እንደኔ ካልሽ ደግሞ ስለ ባልሽ ጥሩነት ለሴቶች አታወሪ። እውነት አታወሪ። እኔ ነገርኩሽ። የዛሬ ሴት የሚያጠምድበት አይታወቅም። ነገርኩሽ።

እነሱ ሁሉም ይመልሳሉ ደምሬያቸው